መሬት ከምንገዛና ወርቅ ከምንገዛ የቱ ይሻላል? መሬት ስንገዛ ምን አይነት መሬት ነው መግዛት ያለብን? እንዲሁም ደግሞ በሌሎች በወንድማችን ወይም በእህቶቻችን ወይም በአባታችን ስም መሬቱ ብንገዛ ምን አይነት ችግር ያመጣብናል? ችግር ያመጣባችኋል? አያመጣባችሁም? በዚህ ቪዲዮ ጥንቅቅ አርጌ ነግራችኋለሁኝ። እስከ ፍጻሜ ድረስ አብራችሁኝ ሆኑ። ለሌሎች እንዲደርስ ግን ቪዲዮን ላይክ በማድረግ ጀምሩ። ሰላም ጤና ይስጥልኝ። ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ እንግዲህ ብዙዎቻችሁ ይጠቅማል ብዬ አስባለሁኝና አብራችሁኝ እስከ ፍፃሜ ድረስ ሁኑ፣ እንዲሁም ደግሞ ቪዲዮውን ላይክ አድርጉት። ትናንት የለቀኩት ቪዲዮ ላይ ደግሞ ብዙዎቻችሁ ላይክ ስላደረጋችሁልኝ በጣም አመሰግናለሁና ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰቡ ነው። እንዲሁም ደግሞ አዳዲስ ቪዲዮዎች ሁሉ ስለቅ ለእናንተ በመጀመሪያ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። እስከ ፍጻሜ ድረስ አብራችሁኝ ሆኖ ቀጥታ ወደ ቪዲዮን የሚሄደው ትናንትና በሰራሁት ቪዲዮ ላይ አንዳንድ ልጆች ሀሳብ ሰጥታችሁ ነበረና በጣም አመሰግናለሁኝ። ዛሬ ግን አንድ ከዛ ውስጥ ከተጠየቁት ጥያቄ አንድ ጥያቄ መልስላችኋለሁኝ። እሱ ምንድን ነው? መሬት ከምንገዛና ወርቅ ከምናስቀምጥ የሚል ሀሳብ ነው የመጣው። ስለዚህ በሱ ዙሪያ ደግሞ ሰፋ አድርጌ ዛሬ እነግራችኋለሁኝ። በተለይ ደግሞ ወርቅ እንግዛ ወይስ ደግሞ መሬት እንግዛ ብላችሁ ሁለት ልብ ላይ ያላችሁ እህቶቼ፣ ወንድሞቼ ካላችሁ እንግዲህ ለእናንተ ዛሬ እኔ እማቀውን ብታደርጉት ደግሞ ወይም ደግሞ ብትገዙ ብታስቀምጡ ጥቅም ይዞላቸው የሚመጣውን ነገር ዛሬ እንቅጮን እነግራችኋለሁኝ። እስከ ፍጻሜ ድረስ አብራችሁኝ ሁኑ። ቪዲዮ ግን ለሁሉም እህቶች ወንድሞቼ እንዲደርሳቸው ደግሞ ሼር በማድረግ ተባብሮ እኝላለሁ እና ውድ ቤተሰቦቼ፣ ስለዚህ ምንድን ነው በመጀመሪያ ነገር ማለት ነው ያው ወርቅ ገዝቶ ማስቀመጡ አይከፋም፣ ግን ሌላ አማራጮች ከሌለ ነው ወርቅ የምንገዛው። ለምሳሌ አሁን መሬት ገዝታችሁ ለማስቀመጥ ወይም ደግሞ ለመስራት፣ ህጋዊ የሆነ ቦታ ላይ ትክክለኛ ቦታ ላይ ካርታ ያለው መሬት ስንገዛ፣ ዝም ብለን መሬት ብቻ ስለተገኘ መግዛት የለብንም። እንደ አንድ ዩቲዩብ ላይ እንትን ያልኩት ነገር ምን ለመሰላችሁ ያገር ማለት ነው ማለት እኔ ያየሁት ነገር ምን አለ መሰላችሁ፣ አንዲት እህታችን ከአረብ ሀገር መታገን ህገወጥ ቦታ ላይ ስታስተዋውቅና ግዙ አንዳንድ ልጆች ደግሞ እየገዙ አይቻሉኝና ይሄ ሆን የለበትም። ምክንያቱም ህገወጥ ነገ ይፍረስ ከነገ ወዲያ ይፍረስ አታውቁትም ማለት ነውና ህገወጥ ማለት ሁለት ልብ ላይ ይሆንም ላይሆንም ይችላል ብላችሁ ነው ያብር የምታወጡት። ግን ከሆነ አይቀር ደግሞ ጥሩ ሰርታችሁ ተበድራችሁም ቢሆን ህጋዊ የሆነ ካርታ ያለው ቦታ ነው መግዛት ያለባችሁ። ወደ መልሴ ስመጣላችሁ ከእንትን ማለት ነው ይሄ ከወርቅና ከእንትን መሬት መግዛቱ ይሻላል። ና ግቢ መሬት መግዛቱ የተሻለ ነው። ምክንያቱም በጣም ስለሚጠቅማችሁ መሬት መግዛቱ የተሻለ ነው ማለት ነው። ድምፄ ምናልባት እያስተጋባ ስለሆነ ትንሽ ወደዚህ ወጣ ልበል ብዬ ነው። እና ማለቴ ቢያንስ ቢያንስ ማለት ነው እና ቦታ ብገዙን የተሻለ ነው። ህጋዊ የሆነ ቦታ ላይ ካገኛችሁ ግዙ፣ ወደኋላ እንዳትሉ። እንደምንም አድርጋችሁ ተበድራችሁም ቢሆን ህጋዊ ቦታ መግዛት የተሻለ ነው። ምክንያቱም ጨረቃ ቦታ ገዝታችሁ መጣችሁ እንደገና ከማልቀስ ብራችሁ ከመበላት የተለያየ ነገር እንትን ከመሆን ደግሞ ቢያንስ ደግሞ ያው ህጋዊ የሆነ ቦታ ላይ ካርታ ካላችሁ ትክክለኛ በስማችሁ ከሆነ ይሄ በእናት በአባት በእህት በወንድም የሚባል ነገር እኔ አልሰማም። ምክንያቱም ትበላላችሁ ማለት ነው። ሳታውቁ እራሱ ትበላላችሁ። ቤተሰብ ነው ብላችሁ አምናችሁ ገብታችሁ መጨረሻ ላይ ደግሞ ጥሩ ያልሆነ ነገር ወይም ደግሞ ያ ሰው በስሙ ካደረገ በኋላ የራሳችሁ ጉዳይ ልትባሉ ትችላላችሁ። ከምትወዳቸው ሰዎች ሳታውቁ ደግሞ ትጣላላችሁ ማለት ነው እና ያንን ነገር እንትን እንዳይላችሁ ያንን ነገር እንዳይገጥማችሁ ግን የሆነ እረፍት ሰዓት ላይ ውስጣችሁ መጥታችሁ መስራት ነው የሚያስፈልገው ማለት ነው እና ይቅርታ ገና ነው ነገር ከምትወዱ ሰው ጋር እንዳትቀያየሙ በቃ በብር የመጣ ከምትወዱ ሰው ጋር ትቀያየማላችሁ። በእርግጠኝነት ነው ደሞ ማለት ነው። በእርግጠኝነት ይህንን ቪዲዮ የምታዩ እህቶቼ ማለት ነውና በብር የመጣ በገንዘብ የመጣ ግን ከቤተሰብ ከምትወዱ ሰው እንግዲህ ማለት ከምትወዱ ሰው ደግሞ በጣም ብዙ ጥል እንደተጣላችሁ ተስፋ አደርጋለሁ ኮመንት ላይ ጻፉልኝ ማለት ነውና ብር አያጣላም ወይስ ያጣላል? እኔ በእርግጠኝነት ያጣላል ብዬ ነው የማስበው። ስለደረ እና እንግዲህ ብር በጣም ነው የሚያጣላው። በጣም ነው የሚያጣላችሁ ማለት ነው። እና ውድ ቤተሰቦች ስለዚህ ይህ በእናት አባት፣ ወንድም፣ በእህት ከማለት ይልቅ ደግሞ በራሳችሁ የሆነ ጊዜ ክፍተት አገኛችሁ አገኝታችሁ ለአንድ ወር ወይም ደግሞ ለሁለት ወር እረፍት ወስታችሁ በምትመጡበት ሰዓት፣ በዛ ሰዓት ህጋዊ ቦታ ገዝታችሁ ማስቀመጥ። ምክንያቱም ህጋዊ ቦታ ገዝታችሁ እንኳን ለትርፍ ብታውሉት ማለት ነው ይውላል ማለት ነው። አሁን ለምሳሌ እኔ እዚህ ጋር ብር ስለሌለኝ ነው ማለት እግዚአብሔር እዚያውም ሌላ ላይ ማለት ነው እና ቦታ ትገዙና ቢያንስ ለሶስት ወር ወይም ደግሞ ለስድስት ወር ብታስቀምጡት ማለት ነው ታገኙበት አላችሁ ቢያንስ ሀምሳ ሺህ ብር አርባ ሺህ ብር እንደገና ስልሳ ሺህ ብር ሰባ ሺህ ብር ታገኛላችሁ ማለት ነው ካልሆነ ግን ታስቀምጡታላችሁ ማለት በነገራችን ላይ ይህ መሬት ላይ የዋለ ነገር ምንድን ነው ትሸጣላችሁ፣ ትለውጣላችሁ፣ ትሸጣላችሁ፣ ትለውጣላችሁ። በዛ ብር ደግሞ ሌላ ሰፋ ያለ ነገር ትገዛላችሁ፣ ወይም ደግሞ ጥሩ ሴንተር ቦታ ላይ ሄዳችሁ ትገዛላችሁ። እንደዛ እያላችሁ እያተረፋችሁ ትሄዳላችሁ ማለት ነው። እና እንደዚህ አይነት ስራ መስራት ደግሞ የተሻለ ነው ማለት ነው። ያሁን ሱቅ ላይ ከመቆም ይልቅ ያን መሬት ላይ ብር ቢኖረኝ ብገዛ፣ ከዛ በኋላ ከስድስት ወር በኋላ ወይ ከአራት ወር በኋላ በደላላ አስፈልጌ ማለት ትርፍ አግኝቼ መሸጥ እችላለሁ ማለት ነው። እንደገና በዛ ብር ደግሞ ሌላ ቦታ መግዛት እችላለሁ ማለት ነው። ህጋዊ የሆነ ቦታ ላይ እንደዛ ማድረግ ትችላላችሁ። በቀላሉ አሁን ብዙ ጊዜ አሁን ይህ ስራ ብቻ የኃይለ ስራ አውጥተን ምናምን መስራት ሳይሆን ኢትዮጵያ ውስጥ አየር ባየር ላይ ሚዲያ ላይ መስራት ለምሳሌ አሁን ዩቲዩብ ላይ ጥሩ ተከፋይ ከሆናችሁ ቁጭ ብላችሁ መብላት ትችላላችሁ። ያ ስል ደግሞ እንደኔ አይደለም እኔ አሁን በስድስት ወር በአመት አንድ ነበር። አሁን በስድስት ወር በሰባት ወር በስምንት ወር በዘጠኝ ወር አንዴ ነው፣ መቶ ዶላር ሲሞላ የሚከፍለኝ ገባችሁ አይደለ? ያን እንደኔ ሳይሆን ብዙ ያው፣ ወደ አጠቃላይ መልስ ስመጣላችሁ ወርቅም ገዛችሁ ብርም ገዛችሁ ልዩነቱ ምኑ ላይ መሰላችሁ? ህጋዊ ቦታ ላይ ከገዛችሁ በቦታ ላይ ብዙ ለውጥ ማምጣት ትችላላችሁ ማለት ነው። ያው ወርቅ ላይ ደግሞ ትናንትና ያው ወርቅ ላይ እንዳልኳችሁ ደግሞ ያው ይሄን የእንትኑን ያክል ማግኘት አትችሉም የመሬትን ያክል ማለት ነው እና የሆነ በአመት የተወሰነ ነገር ይጨምራል። ግን ብር ይዞ ከመቀመጥ ደግሞ ወርቅ መግዛት ወርቅ ከመግዛት ደግሞ ብር ካለ ደግሞ መሬት መግዛት የተሻለ ነው ማለት ነውና ስለዚህ በእንደዛ መንገድ ወስታችሁ መግዛት ያለባችሁ ግዙ። ግን ስትገዙ ህጋዊ ቦታ ግዙ። ዓለም ብላናለች ብላችሁ ያለሆነ ውስጥ ገብታችሁ በኋላ እኔን ደግሞ እንዳታስኮንነኝ ማለት ነው እና ህጋዊ የሆነው ቦታ ላይ ትክክለኛ መረጃ ያለው ትክክለኛ በስማችሁ ከሆነ መግዛት ትችላላችሁ ማለት ከዚያ ደግሞ እየገዛችሁ ደግሞ እንትን ትላላችሁ ተቀያየራላችሁ። ግን ሴንተር ቦታ ይሁን ስትገዙ ማለት ዝም ብሎ ገጠር ውስጥ ገብቶ መሬት መግዛት አይደለም፣ በተለይ ከተማ ነክ ቦታ ላይ መግዛት የትኛውም ክልል ላይ ሆኖ ማለት ነው። እና ሌላኛው ግን በዚህ አጋጣሚ አንዲት እህታችን ማለት ነው ጠፍታ፣ ነው መሰለ የምሰራው ቤት ባለው በስሜ ነው እንትን ያልኩት ወርቁን የገዛሁት ትናንትና ከትናንት ወዳ በተለቀቀው ቪዲዮ ማለት ነው፣ ስለ ወርቅ በለቀቅኩት ቪዲዮ ላይ ስለዚህ ችግር ይኖረዋል ወይ እኔ በትክክለኛ ስሜ አልገዛሁትም የተሻለ የሚሆነው ያው በስምሽ መግዛት ነው። በተለይ ደግሞ በብዛት ሲሆን ማለት ነው፣ በትክክለኛ ስምሽ መግዛት ነው። የሚኖሩባቸው ለሌሎቻችሁ ማለት ነው። እሷ ትንሽም ነገር ሊሆን ይችላል፣ ግን ያንን ችግር ያመጣብኛል። ያው መዳምሽ ክፉ እስካልሆነች ድረስ ወይም ደግሞ የሆነ እንትን ካላሉ ለተንኮል ካላሰቡ እስከሆነ ድረስ ምንም ችግር አይኖረውም። ግን በብዛት ስትገዙ፣ በተለይ ደግሞ ይሄ ወር በወር ደሞዛችሁ ላይ እንትን ወርቁን ስትገዙ ጥንቃቄ እንድታደርጉን የምፈልገው አንዳንድ ተንኮለኛ መዳም እንኳን አደለም እናንተ በላባችሁ የገዛችሁት ማለት ነው፣ የራሳቸው እንኳን ልክ ልትሄዱ ስትሉ እናንተ ዞር ስትሉ አምጥቶ ቦርሳችሁ ውስጥ ወይም ደግሞ ሻንጣችሁ ውስጥ ይከቱና ወርቅ የጠፋ ወርቅ ይዛብኝ ይሄደች ነው ብሎ ኤርፖርት ላይ ብዙ የሚያደርጉት ነገር አለ። አንዳንድ የተረገሙ መዳሞች አሉ ማለት ነው። እና ስለዚህ ጥንቃቄ እንድታደርጉ ያክል ነው። ቢያንስ እንኳን በስማችሁ ቢሆን የተሻለ ነው። በተለይ ደግሞ ያው መታወቂያ ላላችሁ ለዛ ሀገር ማለት ነው፣ ላላችሁበት ሀገር መታወቂያ ያላችሁ በመታወቂያችሁ በስማችሁ በትክክለኛ ስማችሁ ብትገዙ የተሻለ ነው ለማለት ያክል ነው ማለት ነውና፣ ውድ ቤተሰቦቼ፣ በተረፈ እንግዲህ በርቱ፣ ጠንክሩ፣ እግዚአብሔር አምላክ ይርዳችሁ። በርቱልን፣ አይዟችሁ። ያው ቁም ነገረኛ ሆኖ በተለይ ደግሞ ይህ ለቤተሰብ ለቤተሰብ ለቤተሰብ ብዙ ጊዜ ላችኋለሁ ለቤተሰብ አትላኩ ማለት ሳይሆን በመጠኑ ማለት ነው። እያንዳንዱ ነገር በመጠኑ ሲሆን መልካም ነው ማለት ነው። ምክንያቱም ከመጠን በላይ መሆን የለበትም ምንም አይነት ነገር ማለት ነው። ምክንያቱም አሁን ዛሬ ለእናንተ ስላላችሁ ምንም አይመስላችሁም፣ መስጠት መስጠት ነው። ነገር ግን እናንተ መጥታችሁ የራሳችሁን የሆነ ነገር ማረፊያ ከሌላችሁ፣ የሆነ መንቀሳቀሻ ከሌላችሁ አንድ ሁለት ቀን ወይ ሳምንት አንድ ወር ደግሞ ለታክሲ ወይም ለውጪዎቻችሁ ቤተሰብ ሊሸፍንላችሁ ይችላል ግን፣ ከዛ በኋላ ደግሞ እናንተ ቤተሰብም እየሰለቻችሁ ትመጣላችሁ። ማለት ይሰለቻሉ ቤተሰብም ማለት ነው። እናንተም ብትሆኑ ትሰለቻላችሁ። ስለዚህ ሰው ራሱን ችሎ በአንድ እግሩ ቆሞ ከዛ በኋላ ነው መርዳትም ያለበት። ያን ማለቴ ሙሉ በሙሉ አትርዱ ማለት አይደለም፣ ምርዱ ቤተሰብ መርዳት ጥሩ ነው፣ ምርቃት መቀበል ጥሩ ነው። ግን ከመጠን በላይ ያለፈ ነገር አይደለም። ይህ ይታይልኝ ነገር አይደለም። ለክፉ ከናቸው ድረሱ፣ ሲታመሙ አሳክሟቸው፣ አልብሷቸው። ከዛ ውጭ ግን ይሄ ዝም ብሎ እንትን ነገር መሆን የለበትም ብዬ አስባለሁ። ከጥፎ ይቅርታ ውድ ቤተሰቦቼ። በተረፈ ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። አብራችሁን ስለነበራችሁ በጣም ከልብ ከልብ አመሰግናለሁ። እግዚአብሔር አክብልልኝ። ቪዲዮውን ከወደዳችሁ ደግሞ ላይክ፣ ሼር፣ ኮመንት አድርጋችሁ ቤተሰብ ሆኑ። በሌላ ቪዲዮ እስከምንገናኝ ድረስ እናንተን ባላችሁበት እኔም ባለሁ በሰላማችን የብዛ ኢትዮጵያ ሀገራችንን ሰላም ያድርግልን። ሰላም ሆኑልኝ። በጣም ነው ማመሰግናችሁ። ቪዲዮውን ላይክ አድርጉ። ሰላም ሆኑልኝ። በሚቀጥለው ምን ልሰራላችሁ? ምን ሰራላችሁ ነገር ካለው ኮመንት ላይ ጻፉልኝ። ሰላም ሆኑልኝ።